እኔ ደግሞ ይህን ልጨምርላችሁ። ሩጫይን ጨረስኩ፣ ሃይማኖቴን ጠበኳለሁ። ሃይማኖቱ ጳውሎስን አላዳነው። ዮናታን ግን ያው እዛ ያሉትን ሰዎች ለማጭበርበር መስደብ ስላለበት፣ ቤተክርስቲያንን ካልሰደበ ሳንቲሙ ስለማይጣል፣ ጳውሎስን ያላዳና ሃይማኖት ማንንም አያድልም አለ ጳውሎስ ግን ሩጫዬን ጨረስኩ ሃይማኖቴን ጠብቅ፣ የጽድቅ አክሊል ተዘጋጅቶልኛል፣ ጌታ ያስረክበኛል። ያቺ ለቅዱሳን የተሰጠች ሃይማኖት ናት እና ያቺ ለቅዱሳን የተሰጠች ሃይማኖት የትም አትገኝም። ሩጫችን እስክንጨርስ የምንጠብቃት ናት እና እስኪ ግቡና ንገሩን አዲስ ኪዳንን ስታርቁ እመቤታችንን ከአዲስ ኪዳን ውስጥ ማጥፋት ከቻላችሁ ንገሩን። ውስጥ ነገረ ክርስቶስን ስትጀምረው እንደዚህ ነው። በአጭሩ ላስቀምጥላችሁ። እኔ የመር እኔ ቤተክርስቲያንን የነገሩኝን ያህል ሽማግሌዎቹን ልንገላቸው አራት ጥቅሶች ላስቀምጥና ልደትም ካለው የሌላ ሰው ተጨማሪ ያብራራበታል። ማንም ሰው ቢጠይቃችሁ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ኤፌሶን ሁለት ሀያን ተጠቀሙ። መጀመሪያ መጀመሪያ የምትጠቀሙት ኤፌሶን ሁለት ሀያ ኤፌሶን ሁለት ሀያ ምንድን ነው የሚለው በነቢያትና በሐዋርያት መሰረት ላይ ታንሳችኋል ብብበሉ ለአንድ ሰው መሰረቱ በጣም ጠንካራ መሆን አለበት። በነቢያትና በሐዋርያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው። በእርሱ አብራችሁ ትሰራላችኋል። ለምን ቅዱስ የእግዚአብሔር ቤተ መቅደስ ለሞ። ስለዚህ ኦርቶዶክስ ተዋህዶ ምንድን ነው ስትባሉ፣ በነቢያትና በሐዋርያት መሰረት ላይ የታነፀች የማዕዘኑ ራስ ግን ማንም አይነቅለው ዓለት ኢየሱስ ክርስቶስ የሆነላት ሰው የለበትም። ነቢያት ለምን በትንቢተ አሞጽ ምዕራፍ 3 ቁጥር ስድስት ላይ ስትሄዱ ሁለተኛው ጠቅሴ ይሄ ነው፣ እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር አንዳች አያደርግም ይላል። እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር አንዳች አያደርግም። የመጀመሪያው ሚስጥር ሚስጥረ ስጋዌ። ነቢያት ሚስጥረ ስጋዌን ክርስቶስ ነግሯቸዋል። ይህም በምንድን ነው የምናረጋግጠው? ቅድም ኤፌሶን ሁለት ሃያ ላይ ምን ብለን አስቀምጠናል? በነቢያትና በሐዋርያት መሰረት ላይ ታንጻችኋል አለ። እስኪ ምንድን ነበረ የሰሙት ሚስጥር? ሰው ሁሉ ሱባኤ ላይ ነው። ሰው ሁሉ ተስፋ እያደረገ ነበር ምን የባርነት የጨለማ ዘመን እንዲያበቃ፣ የሞት መንጋጋ እንዲዘጋ፣ የመርገም ጨርቅ የሚሆነው ጽድቅ አዲስ እንዲሆንላቸው፣ ሰውና እግዚአብሔር ድጋሚ እንገናኝ። ስለዚህ እግዚአብሔር ያንን ወደደፍ እናፈቀደና ለነቢያት ሚስጥሩን መንገር ጀመረ። የመጀመሪያው ሚስጥር ለኢሳይያስ ነገረው ምን ብሎ ድንግል ትፀንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ይላል። ጽንሰቱን ተናገረ። የማቴዎስ ወንጌል ምዕራፍ አንድ ቁጥር ሀያ ላይ ስትሄዱ ነቢያትና ሐዋርያት መሰረት ሲሆኑ ታያላችሁ። በዚህ በዓለማዊ ኑሮ አንድ ሰው ከአንድ ሰው ጽሁፍ ከወሰደና ያንን ሰው ሜንሽን ካላደረገ ሜንሽን ካላደረገ ምን ይሆናል? ፕሌጀሪዝም ይባላል። ፕሌጀራይዝ አድርጓል ይባላል። ስለዚህ ሐዋርያት ማቴዎስ ወንጌሉን ሲጽፍ ስለ ጌታ የተነገረውን ጠቅላላ ምን ብለው ጽፈዋል? በነቢይ እንዲህ ተብሎ እንደተነገረ። ስለዚህ ነቢያት የተጠቀሱበት ምክንያት ይሄ ነው። ማቴዎስ ዮሴፍ፣ የእግዚአብሔር ድንግልማ እጮኛህን ማርያምን ይዘህ ለመሄድ አትፍራ፣ ከእሷ የተጸነሰው ከመንፈስ ቅዱስ ነውና፣ በነቢይ እንዲህ ተብሎ እንደተጻፈ አለ። ያ ነቢይ ማን ነው? ኢሳይያስ ነው። ምዕራፍ ሁለት ላይ ስትሄድ የት ነው የሚወለደው ንጉስ ሲሉ፣ በነቢይ እንዲህ ተብሎ እንደተነገረ በቤተልሔም ነው አሉት። ጽንሰቱ ተነገረ፣ ልደቱ ተነገረ። ስለዚህ አራቱም ወንጌል ላይ ገብታችሁ ስትሄዱ የኢየሱስ ክርስቶስ ዘጠኙም በዓላት አበይት በዓላት የምንላቸው የምናከብራቸው በዓላት በሙሉ በነቢያት ተነግረዋል በሙሉ ጥምቀቱ፣ ልደቱ፣ እርገቱ፣ ኦሳአናው ሁሉም ነገር። ስለዚህ እግዚአብሔር ለባህሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር ምንም አያደርግም ካልን ነቢያት ሚስጥር ሰምተው አስቀድሞ ተናገሩ። ሐዋርያት ደግሞ ምን አደረጉ? ነቢያት ሚስጥር ሰሚ ናቸው በኦርቶዶክስ ሐዋርያትስ? ሶስተኛ ጥቅስ የሉቃስ ወንጌል ምዕራፍ 24 ቁጥር 44 የሉቃስ ወንጌል ምዕራፍ 24 ቁጥር 44 ብላ። እዚህ ጋር ቤተ ክርስቲያን ምን እንደምትመስል ትረዳላችሁ። ቤተ ክርስቲያን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ሐዋርያትን ተገለጠላቸውና ከማረጉ በፊት እንዲህ አደረገ። ምን አደረገ? ስለ እኔ አለ ከእናንተ ጋር ሳለው የነገርኳችሁ የነገርኳችሁ በሙሴ ኦሪት በነቢያት በመዝሙራት ስለ እኔ የተጻፈው ይፈጸም ዘንድ ግድ ነው አላቸው። አሁን ይህንን የሚነግረው ለሐዋርያት ነው። ልብ በሉ። ማንም የለም፣ ምእመን የለም፣ ማንም ማንም የለም። ሐዋርያት ብቻ ነው ያሉት። ስለ እኔ አላቸው በነቢያት ኢየሱስ ክርስቶስ የነቢያት የትንቢታቸው ፍጻሜ ነው። በሙሴ ወሬት በመዝሙራት የተነገረው ይፈጸም ዘንድ ያልኳችሁ ቃሌ ይህ ነው አለና ከነገራቸው በኋላ ስቲል ልባቸው የዘገየ ነው የሐዋርያት ይህንን ቃል በደንብ ይዩት። አእምሯቸውን ከፈተላቸው መጻሕፍትን እንዲያስተውሉ አለ። ምን እንዲያስተውሉ መጻሕፍትን እንዲያስተውሉ አእምሯቸውን ከፈተላቸው። እኛ የተሰበክ ነው። መጽሐፍትን እንዲያስተውሉ ጥበብን እንዲያገኙ፣ አእምሯቸው በተከፈተላቸው ሐዋርያት ነው እንጂ በሉተር አይደለም። አእምሮ ባልተከፈተ ሰው አይደለም የተሰበከ ነው። አእምሯቸው በተከፈተላቸው ምን እንዲያስተውሉ መጻሕፍትን። በዚህ አልበቃውም ጌታ አይምሮአቸውን ከፈተላቸው፣ መጻሕፍቱን አስተዋሉ። ከዛስ እንዲህ አላቸው፣ ስለ እኔ ስለ እኔ አለ። ከዚች ከኢየሩሳሌም ከተማ ጀምሮ በአሕዛብ ሁሉ ዘንድ በስሜ አሁን በቀደም ተሙ የሚገርምህ፣ ጌርሳ ምን አለ? ኦርቶዶክስ ለምንድን ነው የንስሐ ስብከት ምታበዛዋል? ከጌታ ስንቀበል ወንጌሉን በስሙ የኃጢአት ስርየት፣ የንስሐ ስብከት እና የምስራች እንድንሰብክ ነው እንጂ የብልጽግና ወንጌል እንድንሰብክ አልተላክንም። ሐዋርያትም አልተላኩም። የሚሰበከውን ስብከት ምን አይነት እንደሆነ ከነገራቸው በኋላ ለዚህ ነገር ምስክሮቹ እናንተ ናችሁ አላቸው። ኤፌሶን ሁለት ሀያ ላይ ቅድም ምናለን በነቢያትና በሐዋርያት መሰረት ላይ ታነሳቸዋል። ነቢያት ሚስጠር ሰሚ ናቸዋል። ሐዋርያት ደግሞ ምስክሮቼ ናቸዋል። ለዚህ ሁሉ ነገር ምስክሮቼ እናንተ ናቸው አላቸው። ከዛስ፣ ባረካቸው። በተባረኩ ሰዎች ነው ወንጌሉን ያገኘ ነው፣ ባረካቸው። ከዛስ፣ አዘዛቸው ምን ብሎ ኃይልን እስክትለብሱ ድረስ ከኢየሩሳሌም እንዳትወጡ አላቸው። ኃይልን እስክትለብሱ አእምሯችሁን ብከፍተው ምስክሮቼ ናችሁ ብላችሁ ብባርካችሁ ከኢየሩሳሌም መውጣት የምትችሉት በረከቱን ይዛችሁ ኃይሉን ይዛችሁ መውጣት የምትችሉት የተከፍተውን አእምሮ ይዛችሁ መውጣት የምትችሉት ኃይል ከለበሳችሁ በኋላ ነው አላቸው። እያዩት እየባረካቸው ከፍ ከፍ አለ። ከዛ ሰገዱለት። ከዛ ደስ ብሏቸው እነዛ ፈርተው አዝነው በር ዘግተው ተቀምጠው የነበሩ ሐዋርያት ደስ ብሏቸው ተመለሱና ወደ ቤተ መቅደስ ገቡ። የእኛ አባቶች ወደ ቤተ መቅደስ ወይ ወደ አገልግሎት ነው የሄዱት፣ ወደ ሌላ ቦታ ይሄዱ ከዛስ የሉቃስ ወንጌል አለቀው። ስለዚህ የማቴዎስ ወንጌል 28 ምዕራፍ አለው። የማርቆስ ወንጌል 16 ምዕራፍ አለው። የሉቃስ ወንጌል 24 ምዕራፍ አለው። የዮሐንስ ወንጌል 21 ምዕራፍ አለው። እስኪ ሁላችሁም ኦርቶዶክሳውያን በኋላ ጊዜ ስታገኙ፣ በተለይ ልደት መጽሐፍ ቅዱስ የሰጣችሁ የምዕራፎቹን መጨረሻ አንብቡ። ኢየሱስ ክርስቶስ ቤተክርስቲያንን ህዝቡን አደራ ለሐዋርያት ሲሰጣ ያላችሁ ስልጣን ሲሰጣቸው እንዲያጠምቁ የመጨረሻ የመጨረሻው ምዕራፍ ላይ አደራ ነው የሰጣቸው። ማቴዎስ ላይ ምን አላቸው? ሂዱ አሕዛብን ሁሉ እያጠመቃችሁ በአብ በወልድ በመንፈስ ቅዱስም ደቀ መዛሙርት እያደረጋችሁ እንትን በሉ። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። እስከምን ድረስ? እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ማርቆስ ላይ ያመነ የተጠመቀ ይድናል፣ ያመኑትን እነዚህ ምልክቶች ይከተሏቸዋል። ሉቃስ ላይ እናንተ ምስክሮቼ ናችሁ። ዮሐንስ ላይ ጴጥሮስ፣ ትወደኛለህ? በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ። አራቱ ወንጌል እንደተዘጋ፣ የድኅነት ትምህርት እንደተፈጸመ፣ የመዳናችን ጉዳይ እንደተጠናቀቀ ሐዋርያት ሥራ ይገባል። ሐዋርያት ሥራ ምዕራፍ አንድ ላይ ስትሄዱ መንፈስ ቅዱስ ይወርዳል። ከዛ በኋላ ቤተክርስቲያን በመንፈስ ቅዱስ ትመራ ጀመር። ሐዋርያት ለአባቶቻችን ሲያቀብሉ እኛ ጋር ደረሰች። አእምሯቸው የተከፈተላቸው የተባረቁ ምስክሮች። የመጨረሻውና አራተኛ ጥቅሴ አንደኛ ዮሐንስ ምዕራፍ አንዱ አንደኛ ዮሐንስ መልእክቱ ማለት ነው። አንደኛ ዮሐንስ ምን አለ? ሕይወት ተገለጠ አይተንማል። እኛ ለዚህ ነገር ምስክሮች ነው የተገለጠ ሕይወት አብረን የበላ ነው፣ አብረን የጠጣ ነው፣ በጆሮችን የሰማ ነው፣ በአይናችን ያየ ነው፣ በእጆቻችን የደሰሰ ነው፣ እናወራላችኋለን። የምንነግራችሁ እናንተ ከኛ ጋር ኅብረት እንዲኖራችሁ ነው። የእኛም የእናንተም ኅብረት ግን ከአባቱ እና ከልጁ ጋር ነው። ለዚህም ነገር እኛ ምስክሮች ነን። ስለዚህ ኦርቶዶክሳዊ የሆነ ስትጠየቅ ማንም ሰው መፍራት የሌለበት፣ እኔ ያለሁት በጌታ ቤተ ክርስቲያን ነው። እሱ የሰራት የገሃንም ደጆች የማይችኗት ቤተ ክርስቲያን ምን ማረጋገጫ አለ? በነቢያትና በሐዋርያት መሰረት ላይ ታንሽ ያለው የማዕዘኑ ድንጋይ ራስ ኢየሱስ ክርስቶስ ነው። ነቢያትን ለምን? ሚስጠር ስለሰሙ የሚያድነኝ መድኃኒት እንደሚመጣ በሸላቾቹ ፊት ዝም እንደ ተብሎ እንደሚሸለት ስለ እኔ እንደሚቆስል እንደሚደማ እንደሚደቅ ወንጌል እንደሚሰጠኝ ሚስጥርን ሰምተው ነግረውኛል። ሆሳዕና በአርያም ብዬ እንድዘምር ሐዋርያትስ ምስክሮቼ ናቸው። ታዲያች ቤተ ክርስቲያን የጌታ ለመሆኑ ምን መረጋገጫ አለ? በኦሪትም በነቢያትም በመዝሙራትም ስለሱ የተጻፈው ይፈጸም ዘንድ ግድ እንደሆነ አይምሯቸውን ከፍቶላቸው መጽሐፍትን እንዲያስተውሉ አድርጓቸው ምስክሮቼ ናችሁ ብሎ ሥልጣን ሰጥቷቸው እስከ ዓለም ፍጻሜ ከነሱ ጋር እንደሚሆን ቃል ገብቶላቸው መንፈስ ቅዱስን ሰጥቷቸው ከዛ በኋላ መንፈስ ቅዱስ ተረክበው እኛ ጋር ድረሰውታል ብለ ፕሮቴስታንትን ግን ምን መጠየቅ ትችላላችሁ? እስቲ ጌታ መርጦ እናንተ ማትቃወሙ ምን አለበሉ እና ጠይቋቸው። ስጋው ደሙ ቢባል ጥምቀት ቢባል ጌታ መርጦት እነሱም ማይተረጉሙት እነሱም ማያቃልሉት እነሱ እንትን የማይሉት አለ ወይ? ስለዚህ ስለዚህ ከነዚህ መካከል ደግሞ የጌታ ጠላትነት ስላለባቸው ጌታን እንደፈለጉ በማይሆን መንገድ ለመተርጎም እመቤታችንን መሳደብ ግድ ይላቸዋል ማለት ነው። ተሙዬ በጣም ረዘምኩት። ዚያሪስትልኝ ኧረ አባወራው መጥቷል እንዴ? በቃ ዛሬ ብሎክ ሊያረገኝ ነው። ልውረድ፣ እታች ሆኜ እሰማለሁ። እንዳታወርደኝ፣ በክብር ወርዳለሁ። ልደት መጥቷል። ልደት ቢመጣም ምን ስለሆነ ያወርዶታል? ዲያቆን እስኪ ያስን ታወርዳቸዋል? ግድን ይለኛል። እንደ ዲያቆንዬ ኧረ በጣም ነው ማወርዳቸው ይለኛል። ቃልዎት ያሰማልን ዲያቆን፣ ምትለው ነገር ካለበልና ዲያቆን። ይህ እንዴት ነው ሰላም ነው? አለሁ አማን ነው፣ ሰላም ነው። ይመስገን አምላክ። ጠፋህ፣ በጣም አለን። እህታችንን ለብቻው ንዳቶሆን እያወራዋት ነበረ። ቪዲዮም ለቅቄ ስለነበረ ላይፍ ካልገባው ደግሞ ቪዲዮ ስለማይታይ ለዛ ብዬ ነው አለሁ ዲያቆን። ያለው ማታ ላይ እንገባለን ድጋሜ በሰፊው እሺ ስል ስልካችንን ቻርጅ እየጨረሰ ስለሆነ፣ እንትን እንበል እናጠቃለን እና ማታ እንገባለን። እሺ እ አንድ ሰው ኦኬ፣ እንት በዋትሳፕ ልክል አለው። እሺ እሺ እሺ። የበሉ ላይ ምታችም ያላችሁ ሰላም ዋሉ። እሺ፣ መልካም ምሽት፣ መልካም ጊዜ ሁላችሁም። ኮፒ ሊንክ አድርጎት ተመዝገኑ፣ ቪዲዮ ተመዝገኑ፣ ቪዲዮ ሰርቷል። እኔም ደግሞ ያው አንድ ቪዲዮ ለቅቄላችኋለሁ፣ እየገባችሁ ተመልከቱት። ማታ እንገናኛለን። ሁላችሁንም ሰላሙ ነው የምትናገሩ ነግራል።